ተጠቀመን ይከብዳል። ካሜራ ግን ትክክል እየታየ ነው። እንኳን ሰላም ጣናናቸው። አራት ሰው ይታየኛል አሁን። የሚገርም ላይክ አድርጎ አራት እንዲታይ የእውነት ሌላ ሰው ጋር እንዲደርስ ነው የሚያደርገው። ሌላ ምን ያደርገኛል? እናንተን ግን አምስት ሳንቲም አይጎዳችሁም። መልካምነታቸው እነታቸው እንደሁም መልካም ነገር ስታስቡ ቀናቱ ብሩህ ይሆናላችውይ። በእውነት ለሰው መልካም ነገር አስቡ። በተለይ በተለይ ስት ያለችው እህቶቼ